የትወዳችሁ ኦርቶዶክሳዊ እናቶች፣ በራገብ ተከታታዮች ሁላችሁ፣ እንደምቆያችሁ ዛሬ እንዲሁ ወልጊጤ ማርያም አዲሱ ህንጻ ውስጥ ከሚሰሩ እናቶች ጋር ነው የምንነጋገረው። ከወይዘሮ ትግስት ዳኛቸው ጋር ነው የምንቆየው። ወይዘሮ ትግስት ዳኛቸው ከመንታ ልጆቻቸው ጋር ተቀምጠው እዚህ ፊትለፊታችን ያላቸውን ህይወት ቁም ነገር ያካፍሉናል። እግዚአብሔር ከሁላችን ጋር ይሁን። ወይዘሮ ትግስት እንደምንቆዩ። መዝጊቤር ይመስገን። ዛሬ ሁድ ነው። እዚህ ም ነው ያገኝይት። ዛሬ የሆነ ዝክር ነበራት። እዚያ ነው ስብሰባ ነበረን። ተሰብስበን አብቅተን መድሃን እንዘክራለን። አሁን መጋቤ ያለም መዋጮ አንዳንድ እንዘክራለን። የለዚያ መከከር መጥጥተን እና ደግሞ አብራን የቆየችው ከአራት አመት በፊት አራት አመት ድረስ አብረን ቆይተን እዚህ ህንጣ ላይ ሰርተናል። ወጥተን ወርደን አብረን ሰርተናል። እንግዲህ ሀገር የተገባው ይህ ስርዓታ በቃ አንድ ጀሪካ ጠላና አንድ ዲያቦ አንጥቼ እመርቃለሁ፣ አባ ይመርቁኛል ነበር ያለችው። አባ አልተገኙልንም። ያው ሌላ አባ መርቀውናል። እንግዲህ እንደዚያ ነው። በጣም ጥሩ። አዎ ለዚያ ነው እዚህ የተገኘ ነው። እና ሰው እዚህ ነው የሚሰሩት ማለት ነው። አዎ እዚህ አራት ዓመት አብሮ ነው ያሳደጉት። አዎ እውነት ነው እውነት ነው። ስንት ዓመት ነው አሁን ሲጀመረ ማለት ነው? ተጀመረ ወደ ስድስት ነው ስድስት ዓመት እንደዚያ መሰለኝ። እኔ አራት ዓመቴ ነው አራት ዓመት ነው፣ በኋላ ላይ ነው የገባሁት። ምን ይሰራሉ እዚህ እኔ ውሃ ቀዳ ያለው ለግንበኛ በእኛ ረዳት ኦ ሲሚንቶ ሸክማዱ ደሞ ያቀብላል። አዎ በዚህ በደረጃ ተሸክመን ሲሚንቶ ተሸክመን ወጥተናል። እኛ ሴቶቹ ሲሚንቶ 50 ኪሎ ሲሚንቶ ሙሉ ማለት ነው እየተሸከምን ወጥተናል። አይደክምም ግን እነ ቤት የታምሯ ታምሯ አያደክምም። እውነት እውነት ታምሯ በጣም አያደክምም። ማታ ደክመን ገብተን ነገ ስራ ማንገባም እንዳለን ማለት ነው ታምር ነው። ነገ በቃ አዲስ ሰው ሆነን መንገባ አንድ አንድ ሰው ሰዓት ድረስ ሰርቶ የሄደ ሰው አለ። አዎ የሄዱ ተኛ ጋር የገቡት ሰዓት ድረስ የገባሉ። እኛ ድክም እንኳን ቢለን እመቤቴ ብርታቱን ስጭን ብለን በቃ እሷ ታበረታናለች። እንደውም ይሰራ ሰርታችሁ ተሸክማችሁ ደግሞ ቤትም ደግሞ ስራ አለ አይደል? አሁን በጣም ለልጆች ሰራተኛ ያለት የለም፣ ሰራተኛ የለም። ያው ልጆች ናቸው የለይ ስራ መቼ ልብ አይደርስ። አዎ ሌሊቱን ሰርተን ማታተን እንሰራለን፣ ሰራለን ሌሊት ጋግረን ተረፈዴ ተረፈዴ፣ እንዲህ የቆረስኩትን ጥሌ ነው የምመጣው፣ የቆረስኩትን ምጎርሰውን ማለት ነው። እውነት ምጎርሰውን ትቼ ነው እየሮቅኩ የምመጣው። ይገርማል፣ በጣም ይገርማል ትጋታችን። እመቤቴ ሁሉ ነገር ፍቅር ነው። ስራዋ ሁላ ሁሉ ነገሯ ስማዋ ሁላ ፍቅር ነው የእመቤቴ የሚያማምሩ የሚያምሩ ቆንጆ ቆንጆ ልጆች አሉ። እግዚአብሔር ይመስገን የፈጣሪ ስጦታ ናቸው። መንታ ናቸው፣ መንታ ናቸው። የፈጣሪ ስጦታ ናቸው። አንድ ነገር ተያሸግሩኝ ሐኪም ቤት አልሄድ፣ ክትባት አላስከትባቸው፣ ትኩሳታ አይቷቸው አያውቅም እውነት አሁንም ወደፊት የማይይብ ይፈታል። ከተባቱ ወገን እኮ መከታው አለ በነጻ ነበር። እኔ መንታ ስለወለድሁ ሀፍረት ይዞኝ ማለት ነው። መንታ የወለደ ይወለደ አይቼ አላውቅማ አይቼ ስለማላውቅ በቃ እንግዲህ ያተመጣ ተያውብኝ እንዲሄዱ ነው። እንግዶቹንም ይሸኛቸው እንደተኙ እንዲሄዱልኝ፣ እንደዚያ ነው እንጂ ለዚያ ብያ አይደለም። መጥፎ ነው ያፍሩ ነበር መንታ በመወለድ በቃ በጣም አፍር ነበር። አሁን ግን ደስ ይለኛል። እውነት እንዴት አርጓ ሳደጋቸው መንታል፣ ዚያ ይከብድም? ምንም አይከብድም። እግዚአብሔር ይረዳል። ሰው የለኝም ግን እግዚአብሔር ነው ይረዳኝ። ፈጣሪ ነው ይረዳኝ። እኩል ሲያለቅሱ አሁን እንደው ጡጦ ሲፈልጉ እኩል እኩል አልቅሰው ያቁም። ጡጦ አጥብቻቸው አላቅም። በጡቴ ነው ያደጉት። እውነት በጡቴ ነው ያደጉት። ፈጣሪ ተአምር። አንድ ቀን አንገቴን ታልደፋ፣ አንድ ቀን ተያበሳጩኝ። እግዚአብሔር ይመስገን። እውነት ፈጣሪ ተተጨመረ ምን ነገር አያበሳጭ የፈጣሪ ታምር ብቻ ነው የሚያስፈልገው። ፈጣሪ ማመን እንደዚያ ነው። አጠቃላይ ስንት ልጆች አሉት? አንዳንድ ሰው ልጅ አይቆጠርም ይላል። እግዚአብሔር የሰጠውን ይቆጠራል። እግዚአብሔር የሰጠውን ሰው ቢቆጠር ምን ይቀንሳል? እውነት እግዚአብሔር ነው የሚሰጠው። አራት ሴቶች፣ አንድ ወንድ አሉኝ። እነዚህ የአንድ ናቸው። እንግዲህ ቸሩ መድኃኔዓለም ምስጋና ይግባው። እነዚያ ሶስቱ አንድ ናቸው። የሰባት አማራ ክልል ነው የተወለድኩት። የሰባት ወር ልጅ ነው ይዤ ዋልጋ ውልቅጤ የገባሁት። የሰባት ወር ልጅ ገብቼ ብዙ ደፋ ቀና ብያለሁ። የሰው ኩሽና ጠርጌያለሁ። እግዚአብሔር ይመስገን ግን ልጄም አድጋልኛለች። ስሟንም የግሌ ነው ያልኳት እዚያ ይግሌ፣ የነዚህን አዎ፣ የነዚህን ሶስተኛዋ ማለት ነው። የነዚህን ልጆች አባት አገባው። እንደ አባት ሆኖ አሳደገልኝ። እግዚአብሔር እድሜ ጤና ይስጠውላል። አላሉ ልጅ አይደሉም ብለው አስበው አባት ባለቤቱ አልተበሳጭም፣ ምንም አልተበሳጭም፣ ምንም ከኔ በላይ ከኔ በላይ እሱ ነው የሚያዝንላት። እንዲያውም እኔ እመታታለሁ፣ እጣላለሁ። ወጣላ ስራ በሄደበት ፊልድ፣ ግንበኛ ነው፣ አናጤ ነው፣ ስራ በሄደበት አረ ልጅህን አንተ ታትኖር ታትኖር እየደበደበቻት ነው ብለው ነግረውታል። ታምሪ ያለኝ ልጇ የእኔ ነች፣ እኔ የወለድኳት። እሱ እንጀራ አባት ነው፣ ግን አባት ማለት ይቻላል ነው እውነት። እግዚአብሔር ይባርካል። አዎ እግዚአብሔር ይባርከው። ይሄን ደረጃ ተግራም ተቀኝም የሰራው እሱ ነው። ያልቅበት ደማሙ ይባላል እና አብራችሁ መስቀያ ያዛችሁ ትመጡና እዙ መሳችሁን ትበላላችሁ። ያው እሱ በፊት ነበር የሰራው። በነገራችን ላይ አዎ፣ በፈጣሪ ቤት ውሸት እንትን አይልም። መጀመሪያ የሰራው እሱ ነው። እኔ እነዚህን ልጆች መጫቆኝ ማለት ነው። እሱ እዚህ እየሰራ ቤት አብስል ለቆየዋለው ይሰራል። ከዚያ እሱ ሌላ ፊልድት ይቀይር እኔ እዚህ መጣሁ። ልጆቹን ካፍት ይሉ ያቺ የሰባት ወልጅ ይዣት የመጣሁት አድጋ እሷ ይዛ ተጠብቀኛለች ልጆቹን ሰራተኛም አልቀጠርኩም። ተፈጣሪ ጋራ እሷ ይዛ ትውላለች። ሰውን ሰው አይጠብቀውም ፈጣሪ ነው የሚጠብቀው። መቼም አንድ ወንድ ልጅ ነው ያለኝ አሉ አንድ ወንድ ላይ ነው ያሞላቀቁታል አባቱ አባቱን ያሳደገው ለማሞላቀቅም እንግዲህ ለማሞላቀቅም ለምንም ፈጣሪ ተሰጠኝ። አሁን የስምንት ወር ነፍሰ ጡር ነኝ። ፈጣሪ በሰላም ይታሰሩ። አሜን ዋናው እንደሱ ነው። እንግዲህ ያው የሐኪም ስራ ምናምን እንግዲህ በጣም ከብዶኛል። ያን ያለም እሱ ያውቃል ያቃላው አቀማመጡም የምኑም ችግር ነው እያሉ ነው እንግዲህ። እመቤቴ እንዳገለገልኳት እሷ አለሁ ትበለኝ። ሴት ናት ወንድ ነው ሴት ናት ወንድ ነው ምኑሎ አይ አልተነገረኝም። አልፈለጉም ወይስ አልፈለጉም የምፈልገው? ማወቅ አልፈለጉም። ሴ ወንድቶ ይናገራል እኮ ማሽን። እኔ ሰብራይሱ ሲሆን ብዬሽ ነው። የምፈልገው ወንድ ነው። ወንድ ነው መሰለኝ። ሰርፕራይዙ፣ አዎ ሴቶቹ ይበቁኛል። በጣም ደስ ይላል። አዎ ሰብራይሱ ይሁንልኝ ደስ ይለኛል። ትምህርት ቤት ሄደዋል? ትምህርት ቤት ሄደዋል፣ ተምረዋል። እኔ አልተማርኩም ምንም ምንም ምንም አልተማርኩም። ሰርፕራይዝ ታዲያ እንዴት አወቁ? ያው ልጆችህ ትሉ እሰማለሁ፣ ልጆችህ ትሉ እሰማለሁ። እንደዚያ ነው። እግዚአብሔርንስ እንዴት ነው ቤቱ ያዩታል? ቤት ውስጥ እግዚአብሔር ቸርነቱ መድሃን ያለም የድንግል ማርያም ልጅ እሱ ያውቃል ቸርነቱ። እውነት እሱ ቸር ነው፣ ቸር ነው። መድሃን ያለም የድንግል ማርያም ልጅ ቸር ነው። እንደኛ አይደለም እሱ ቸር ነው። አናልዶት ያውቃል መዲሃን ያለም አረ በፍቶም እንዳይዋሽ በጭራሽ። ያው ገንዘብ ስጠኝ ለምን ሀብታም አታረገኝም፣ መድሃኔ ያለም እንደ ሰው እንኳ የሰራሁትበትን ባርክልኝ ብያቃ አለሁ። ምክንያቱም ስንት ሟርተኛ ስላለ እኔ በእሱ እምነት ነው ያለሁት። አረ መድሃኔ ያለም እኔ እንዲያው ሰው የሚሄድበት ልሂድ፣ አልሆነ ምን አለበት የሰራሁበትን እንኳ ብባርክልኝ ይላል እንጂ ሌላ በእንተንታይ ሆን በልመና ማለት ነው። ለዚያ ነው ፈጣሪ እውነት ተልብ ታመኑት። የራሳችን ተንኮል ነው እንጂ በጣም ታማኝ ነው። በጣም የነገሩት እንኩላ ይሰጣል። ግን የኛ ተንኮልና ክፋት ላናገኝ እንችላለን፣ የምንፈልገውን ማለት ነው። በልጅነት ሆነ ያገቡት፣ ሲያገቡ? አዎ በስንት ዓመት አገቡ? አይ ያው ልጅነት አይባልም፣ ግን 17 ዓመት በ17 ዓመት ያገባው፣ በ18 ዓመት ወለኩ። የወንድ ልጅ እናት ልጅነት ነው እኮ በ18 ይቻላል። እንደዛ አይፈቀዳል። ያው እንግዲህ የገጠር ኑሮ፣ ትምህርት የለ፣ ወደ እረኛ ደረሰች ነው የገጠር ሰው የሚለው ማለት ነው። ብዙ ቀረ፣ ብዙ ቀረዋል። አሁን እንደዚህ አሁን እዚህ ሀገር አሁን እንደዚህ እናቴ ተማሪ አድርሰሻል ይባላል ምንም ቢሆን የከተማ ሰው ማለት ነው። የገጠር ሰው ግን በረኛ ድርሳችኋልና ነው የሚባለው። ከዚያ ታለፈ ወደ ተዳር ነው። እና እንደዚያ ነው። ከዚህ ቀደም አዘነው የነበረበት ነገር ምንድን ነው? ያዘንኩት ያዘንኩት ነፍሰጡር ሆኘ የሶስቱቹ አባት ሶስተኛዋ ትትረገዝ ማለት ነው። ሶስተኛዋ ትትረገዝ ተቤተሰብ ጋር ተጣላሁ ከባለቤቴም ጋር ተጣላ ማለት ነው። ሄጄ ሐኪም ቤት ከሄጀ ታንዴም፣ ሁለቴ አሁን የግሌ ያልኳት ልጅ ታንዴም፣ ሁለቴ መድኃኒት ውጫለሁ። ግን የመድኃኔዓለም ተአምር ሆኖ ልጅቷ ምንም ታቆን አበባይ መሰለ ልጅቷ ተወልዳለች። አሁን እየጠቀመች ነው። ስድስተኛ ክፍል ነች፣ ተማሪ ነች። እንደ ከተማው የባል ዘመድ የሚባል ትንሽ መጣላት በጋጨት ገጠር ውስጥ አለ። አዎ የገጠር ይበልጣል። አረ የከተማ የተማረ ሰው ነው። የገጠር የገጠር ይበልጣል። እና በዚያን ሰዓት ነው በሆዴ ይዤ በጀርባዬ ይዤ እማ ቤት ልገባ ነው ብዬ በዚህም መስሐ ገብቻለሁ። በሆዴ ይዤ በጀርባዬ ብዬ በጣም አልቅሻለሁ። ራሴንም ለማጥፋት ለማጥፋት ግዴልም ልግባ ብዬ ደሞ ሞትም በጣም ነው ምፈራው እና እንደዚህ ይሄ ገጠመኝ አለኝ። ያቺም ልጅ ቤተሰቦቼ ጋር እዚያ ብሄር ቤተሰቦቼ እናቴንም አባቴንም ይባርካቸው፣ አሁንም ህይወት አሉ፣ አሁንም ይኑሩልኝ። ሰባት ወር ይሆናል ዝም ብዬ ቤተሰብም ሳላስፈቅድ፣ አረ እየሰሩ የሚበላበት ሀገር አለ እዚህም ጆሮ እነዚያን ሁለት ልጆች ስለጣልኳቸው እንግዲህ ብን ብዬ ልጥፋ ብዬ መመነኔ ነው። እኔ እንዳቅሜ ማለት ነው እንግዲህ እንደዚህ አርጌ ይሄንን ገጠመኝ ይሄ አለን ያች ልጅ እያደገች እነዚህን የልጆች አባት አገኘው። ልጄንም እናቴ ጋር ነበር ጥሌ የመጣሁት። ልጅሽን አንቺ አሳድግልሻለሁ ልጄን እንደ ልጄ ብሎ አሳድጎልኛል። እግዚአብሔር ይመስገን ሁ የስድስተኛ ክፍል ተማሪ ነች። ነው ያለ የገጠመኝ ጸሎት ይጸልዩም ብሎ ይጸልያሉ። እውነቱን ይንገበኝ አባታችን ሆ በሰማይ የምትኖረው ስምሄ ነው። እሱ ነው ግን እንደው እንደ አንዳንዴ መታው ልቦን፣ ሲሉት ምን ይሉታል? ያው የልቤን መድኃኔ ዓለም ስጠኝ፣ ፈጣሪ አደራህን ልጆችን ባርክልኝ፣ እዚያም ያሉትን እስርም ያሉትን ቤተሰቦችን ሰላም አድርግልኝ ነው ብዬ የምጠልየው። ብዙ ሰዓት ለልጆችና ለቤተሰቦች ላይ ጸለዩ ነው። እውነት ነው፣ አልጎደለቦትም ማለት ነው። እንደዚያ ሲሉ ያው አድርገኝ ዋና ውራስ ደህን አብላለች አሁን እኔን እንደን አድርገኝ። ልጅም ባሌም ሞቶ እንደው ደህንነቱ አላይ ሴትዮ እንዴት ትባል። ልጁንም ወልደዋለሁ እኔ ደህና ተወንኩ ባሉንም አገባዋለሁ አለች አሉ እና ያው እንደዚያ ነው። ፈጣሪ ለንስሀ አብቃኝ መድኃኔ ዓለም ደጉን አድለኝ እንደዚያ ነው። ችግር ሲሎትስ ምን ያደርጋሉ? እንደው መድኃኔ ዓለም አንተ ታውቃለህ፣ የድንግል ማርያም ልጅ አንተ ታውቃለህ። በቃ የምጠራው እሱን ድፍት ብዬሽ እንኳን ተወርቅ ገብርኤል ድረስልኝ ነው የምለው ምንም ነገር እንትን የማለው ገብርኤል ድረስልኝ ነው የምለው ሁሉም እኔም ፈጣሪ ተነገርኩት ይሰማኛል እውነት ሀብታም ብቻ አላረገኝም ጤንዬን ደህና ነኝ እግዚአብሔር ይመስገን ግን አቅሎታል እሱ ያውቃል ሲሉ ያቅሎታል መሰለኝ ያቅልኛል እውነት ያቅልኛል ፈጣሪ ያቅልኛል እርሷ አሁን እውነት ሀብታም ሆኖ ከሚሞቱ እና እግዚአብሔርን አውቆ እንደዚህ ኖሮ ከሚሞቱ የትኛውን ይመርጣል? ኧረ እንደዚህ ሆኜ አይዋሹ፣ እውነት እውነት ስማም፣ እንደዚህ ሆኜ ጤንነቴን ብቻ እንትን እምለው ማለት ሀብታም አድርገኝ ፎቅ በፎቅ ላይ አርጎታ ይሆን ሌለት ንጎርሰው ልጆች እንዳይርባቸው ልጆች እንዳይጠማቸው ልጆች ጫማ አጥተው እንዳይሄዱ ብቻ ነው እንጂ የማስበው የተረፈ ሀብት ተመኝቻል። እና እምነትን እናንተ እኔን ደግሞ በገንዘብ አይመጣጠንም። አዎ እግዚአብሔር የሚያልቅበት አይመስሎትም? ሲጸልዩ እግዚአብሔር ምንም አያልቅበትም። መድኃኔዓለም የድንግል ማርያም ነው፣ ምንም አያልቅበትም። ሰው ያልቅበታል፣ እሱ ምንም አያልቅበትም። ምንም አያልቅበትም፣ ቢሰጥም ምንም ቢል አያልቅበትም። ፈጣሪ እንደሚያልቅበት አያልቅበትም። እርግጥ ነው፣ ቤቴን ለምን ነው አለ ባለፈውም፣ አስቸገርኩት። አሁንም ደግሞ ግን ደግሜን ጠይቀው የሚል ሰው አለ እግዚአብሔርን

ምክንያቱም ማለት ነው የራሴ ጎዴሎ ይኖራል ራሴ የራሴ ጎዴሎታል፣ ሆነ ሁሉ ነገር ይሰጠኛል። መድኃኒዓለም ምንም ነገር አይሳነውም። ለምንድን ነው ክርስቶስ የተሰቀለው መስቀል ላይ? እሱን ዓለምን ለማዳን ዓለምን ለማዳን አዎ፣ ዓለምን ለማዳን መሰለኝ። ዓለም ማነው? ዓለምን ነው እንግዲህ ፍጥረታቱን፣ ሃጣናችሁኛ ስትትን ለማዳን ነው የተሰቀለው። አዎ እሱ ኋላ ግፍም ምንም ኖሮበት አይደለም የተሰቀለው፣ እኛን ለማዳን ነው፣ እኛን ለማዳን ነው ፈጣሪ የተሰቀለው። እና አሁን እሱ እንዳዳነው ያምናሉ። በዳን ያለ በዳን እሱ እንጂ ሌላ ምን እምነት ምን አለ? ዳን ያ አንዳንድ ሰዎች አያምኖም እኮ የኦርቶዶክስ እናቶች፣ መድኃኒዓለም አዳነ ድራ አያምኑም ይላሉ። እውነታቸው ነው፣ ተሳስተዋል። እሱ ነው አዳያኝም፣ ምንም ባይ ፈጣሪ መድኃኒዓለም ነው። እግዚአብሔር ይመስገን። ልጆቹ ማን ማን ይባላሉ? ስማቸው አንዱን፣ የመጀመሪያ ልጅ እንዳለ ባሻው አ ድንቅነሽ ባሻው። ያው እንግዲህ እኔ ይችኛዋን እዚህ ያለችዋን የግሌ ያልቅበት ነው ያልኳት። የግሌ ወይን እሸት ነው፣ የትምህርት ቤት ስሙ ወይን እሸት ያልቅበት ነው። ያሳደጋትም እሱ ነው። ወሳኝ ክኖት የሚያወጣሁ በሱ ነው። አሁንም የምታውቀው እሱ ነው። አያልቅበት ደማሙን ነው ምታውቀው። ሌላ አባት እንዳላትም እንዲያው ያው ሲወራ ተሰማለች። ግን ፍቅር ያላት እሱ ጋር ነው። ያ መቼም ወለዳት እንጂ መቼም ያንዱ ለአንዱ አይሆንም፣ ፈጣሪ አይሆንም። መቼም አባት ነው አሳዳጊ አባት። እነዚህ ስማ፣ ማን ይባላል እነዚህ ቆንጆ ቆንጆ ልጆች? ይቺ ታለፈ ያልቅበት፣ ይቺ ቃል ኪዳን ያልቅበት። ለምን ታለፈ አሏት? ታለፈ ያላት አባታቸው ነው ያወጣላቸው። በነገራችን ላይ እሱም ብዙ እንግልት አለበትና እኔ ስም አላወጣሁም። አባታቸው ነው ያወጣላቸው። ታለፈልኝ እግዚአብሔር ይመስገን። እቺም የእግዚአብሔር ቃል ኪዳን ፈጣሪ የሰጠኝ ብሎ ያወጣላቸው አባታቸው ነው። እግዚአብሔር ይመስገን። እግዚአብሔር ያሳድግልዎት። አሜን። በሰላም ደሞ እግዚአብሔር ይገላግልዎት። በሰላም ልጆን ለማየት ያብቃዎት። አሜን። ወርቃማ ጊዜዎትን ስለሰጡን እናመሰግኖታለን። የሚያስተላልፉት ምልክት ካለ ይሄን ህንጻ የሰሩ ነው እንግዲህ፣ ምንድን ነው የሚሉት? ለሚያለ አለም ህዝብ ሁሉ ይተላለፋል የፕሮግራም ምን ይላሉ እስቲ፣ ለዓለም ህዝብ ሁላ የምናገረው ነገር ቢኖር ያው አቅም ያለው በአቅሙ፣ ጉልበት ያለው በጉልበቱ ለድንግል ማርያም የውልቅጤ ማርያም ትንሽ ነው የቀረው። አሁን ቀለምና ስዕል መሰለኝ ስዕል አድኖ እና ቀለም መሰለኝ የሚቀረው፣ መስተዋቶች፣ ብዙ ነገር ይቀራል። ያው ተተባበሩበት። አምሳል ወይ ለአንድ ሰው ይከብዳል ለ አምሳ ሰው ሽታ ነው እንደሚባለው ይተባበሩ፣ የእመቤታችን ቤት ያስመርቁ። እውነት እስከሚመረቅ ድረስ በጣም በጉጉት እየጠበቅን ያለ ነውና፣ ይሄ ነው የማስተላለፈው መልእክት ቢኖር ትንሽ አቅም ያላቸው እጃቸውን ይዘርጉልን ለድንግል ማርያም ለወልቅ ጤዋ ማርያም። በጣም ጥሩ እግዚአብሔር ይስጥልን። እግዚአብሔር ልጆች ሆና ያሳድግልን። ወጥቶ በሰላም በጤና ያገላገሉ ልጆች ሆና ያደርገውት እግዚአብሔር ይስጥልን። የተወዳችሁ አጋፊ ቤተሰቦች እንዳያችሁት እንግዲህ ከእናታችን ከወይዘሮ ትግስቲ ጋር ያደረግነው ቆይታ በጣም ጥሩ እና ድንቅ ነበር። በዚህ ሕንፃ ላይ ሲሚንቶ፣ ድንጋይ እየተሸከሙ አሁን እንዳያቸቸው ነጭ ለብሶ አለ የሚውሉት ጠንካራ ሰራተኛ ናቸው። ሰራተኛ እናቶች ናቸው። በቀን ስራ የሚሰሩ እናቶች ናቸው። እግዚአብሔር ይባርካችሁ ብላችሁ መርቋቸው። በሚቀጥለው ሳምንት በሌላ እናት በሌላ እንግዳ እንገናኛለን። እግዚአብሔር ከሁላችን ጋር ይሁን።